ክፉ ሰው ለምን አንድ ሺ ሆኖ አይፈለፈልም? እግዚአብሔር እግዚአብሔር ነው። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው። ክፉ ሰዎችን ዕድሜ የሚሰጣቸው ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባችሁ። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባችሁ። የሰይጣን አንዱ ማስፈራሪያው ምን እንደሆን ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል እየገደሉ ተከታይ ያፈራላቸዋል ከዚያም ምንላለን ጎበዝ ልናልቅ ነው እነ ገሌ እኮ እንዲሆኑ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው ግን ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክት ክፉ ሰዎች ለጊዜው የነገሱ ቢመስሉም ለጊዜው አቅም ያገኙ ቢመስሉም ያ ክፋት ግን ጠልፎ ይጥላቸዋል ደግ ሰዎች መልካም ሰዎች ለጊዜው መከራ ላይ ቢሆኑ እንኳ ችግር ላይ ቢሆኑ እንኳ፣ አላህ ስብሓነሁ ወተዓላ አይጥላቸው። ምነኛን ሰዎች ጭንቅ ላይ ቢሆኑ እንኳ ያ ጭንቅ ኸይር ይዞ ነው የሚመጣው።